እናንተ ልጆች ይሄ ነገር አደጋ ስላለው እባካችሁ እምነታችሁ ላይ በጣም ጠንክሩ። ደግ በሰራላቸው አመት ቤቱ ባስቀመጣቸው ሰዎች ለኦቲዝም አደጋ የተጋለጠ ልጅ ነምተወል እንደ ሲ ላይ በጣም ነው የደነገጥኩት። ስለዚህ መልካም ማድረግ እናቁ፣ ለሰዎች ደግ መዋል እናቁ። በዛ አይነት ሁኔታ እየኖሩ እያለ ሚስቱ ሁለት ጊዜ አርግዛ ሁለትም ጊዜ ያስወርዳታል። ቃ ልጆቻችሁ ሳትወዱ በግዳችሁ ከጉያችሁ ነጥላችሁ በቃ በጤና ደግ ብላችሁ ዘመድ ጋ እስከማስቀመጥ ማለት ቤቴ ላይ የማይጣር ነገር የለም አለ የውሻ አይነ ምድር ያለው የወፎች ኮስ የሞታ አይት። ከዛ ጊዜዋ ይደርስና ባለቤቱ ትወልዳለች እና ሲወለድ አርቲስት የሆነ ልጅ ወለዳችሁ አልኩት። ሊያመልጦ የማይገባ እድል ከቴመር ሪል ስቴት እንደሚታወቀው ቴመር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሐል ሳርቤት ብስራት ሬዲዮ ጎን ለእርስዎ ታላቅ የምስራች ይዘንልዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሁኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራየዋቸው በዶላር ከፍተኛ ገቢ የሚያገኙባቸው እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ እስከ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴምር ሪልስቴት የእርስዎ ተቀዳሚ ምርጫ። በተጨማሪ መረጃ 0949983321 እንዲሁም 0973362696 ይደውሉ። ቴምር ሪልስቴት። ትልቅ ውለታ የወላችሁለት ምናልባትም ደግሞ ህይወቱን የለወጣችሁለት ሰው በተቃራኒው ውለታ እንኳን ባይከፍላቸው በተቃራኒው ህይወታቸውን ቢያጎሳቁለው ትዳራቸውን ቢበጠብጥ ልጃችሁን በተለይ ደግሞ የበኩር ልጃችሁን ለበሽታ ቢዳርግ ምንድን ነው የሚሰማቸው? የዛሬው ባለታሪካችን ታሪክ በዚህ ላይ የተንተራሰ ነው። ሙሉን ታሪክ የተከታተሉ ዘንድ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የሚጋብዘው በታላቅ አክብሮት ነው። ሰላምታውን ታሁን አረሳውጥም። እንደምን አላችሁ? በሀገር ውስጥም በውጭውም ዓለም የምትኖሩ ውድ የቻናሌ ተከታታዮች የሆናችሁ ኢትዮጵያውያንና ኤርትራውያን፣ እንግዲህ እንዳለመታደል ሆኖ በየጊዜው ከፕሮግራሜ ይዘት አንጻር የምሰማቸው ታሪኮች ልብ የሚሰብሩ ታሪኮች ናቸው። ይሄኛውም ታሪክ ከነዛ መካከል የሚደመር ነው። ምናልባትም ደግሞ ግንባር ቀደምትነት ላይ ከማስቀምጣቸው ታሪኮች አንደኛው ነው። በውስጤ እያነባው እስከ መጨረሻው የሰማሁት ታሪክ ነው። በውስጤ እያለቀስኩ በእግዚአብሔር ፊት ሆኜ ነው የምነግራቸው። በጣም የሚያሳዝን ታሪክ ነው። ሰው ደግ ባደረገ እንዲህ አይነት ክፍያ ሲከፈለው ከማየት በላይ የሚያሳዝን ታሪክ የለም። ግን ምን ይደረጋል የወቅቱ መገለጫችን ይሄ የሆነና በእንደዚህ አይነት ማንነት የምንገለጽ ሆነናል፣ እኛ ኢትዮጵያውያኖች አስምሬ ነው የምነግራችሁ። አንዳንዱ ሰው ከእውነታው ይልቅ የድርጊቱ መነገር ያስጨንቀዋል። ነው እውነታው ነው ሊያስጨንቀን የሚገባው እውነታው ካስጨነቀን እንደዚህ አይነት እውነታዎች እንዳይፈጠሩ መከላከል እንችላለን የሚል እምነት አለኝ። ልባችንን ቀና ካደረግን፣ ወደ እግዚአብሔር ከቀረብን፣ እግዚአብሔርን ትእዛዛት ካከበርን ግን ከዛ በጣም በርቀት ሄደናል። እና ቀጥታ ወደ ታሪኩ ልውሰዳችሁ። እንግዲህ የዛሬው ታሪክ የደረሰኝ ከቴክሳስ ነው። በቴክሳስ ነዋሪ የሆነው ባለታሪካችን። እናም ከመኝታ የቀሰቀሰኝ እሱ ስልክ ነው። ማለዳ ላይ ነበር የደወለልኝ። ስልኩ ቁጥር አያሳየም፣ ፕራይቬት ነምበር ነው የሚለው። በኋላ ግን ያው እሱን ከነገርኩት በኋላ የግል ስልኩን ልኮልኛል በቴሌግራም እና እና ነገሮችን ማውራት ስላለብን ወደፊትም ማለት ነው እና እንግዲህ በጣም በተረጋጋ አንደበት በጣም ጨዋ የሆነ ልጅ ነው። እንግዲህ ከአንደበቱም በጣም እርጋታው ምናምን በጣም የሚገርም ልጅ ነው እና አሁን ወርቅ ፈራው አርባ አራት ዓመቴ ነው ወደ አሜሪካ የመጣሁት በሀያ አራት ዓመቴ ነው። ሀያ አመት ሰው ሀገር ሰርቼ ጥሩ ነገር ይዣለሁ። እግዚአብሔር የተመሰገነ ይሁን። በደንብ እሰራለው ግን የኔ ታሪክ ጥቁር ጠባሳ የሚጀምረው ባለቤቴን ዛሬ የዛሬ ባለቤቴን ያገኘሁበት ሰርግ ተጠናቆ እንግዲህ የጓደኛው ሰርግ ነው። በጣም የቅርብ ጓደኛው ነው። ሚስቱንም ያገኛት የጓደኛው ሰርግ ላይ ሚዜ ሆኖ ነው የዛሬ ባለቤቱን ያገኛት። እና ባለቤቱና የዛኛው ልጅ የጓደኛው ሚስት ጓደኛሞች ናቸው። አንድ ላይ ነው የተማሩት ነርሲንግ ብዙ ነገር አብረው አሳልፈዋል። ትምህርት ቤትም አብረው ነበሩ እና በዛ አጋጣሚ እዛ ሰርግ ላይ ተዋወቃት። ያው በቆይታ በሂደት አገባት። ወደ ዝርዝር ታሪኩ ስንመጣ ይሄ ልጅ እንዳልከዋቸው እንግዲህ በ24 ዓመቱ ሄዶ ዛሬ 44 ዓመቱ ነው። አልሞስ ወደ 20 ዓመት አሜሪካ ውስጥ ቴክሳስ ውስጥ እየሰራ ነው ከዛ በፊት ግን የተለያዩ ስቴቶች ውስጥ ሰርቻለሁ ነው ያለኝ። አሁን ግን በቃ ስቴብል ሆኜ ተረጋግቼ ያለሁት ቴክሳስ ውስጥ ነው ነው ያለኝ። እና በሰርጉ ላይ ሚዜውን ኩትኝ ጓደኛዬ አዲስ አበባ ውስጥ ሰርጉ ከተፈጸመ በኋላ ብዙ ቆይቶ አልሞስት ሁለት ዓመት ሶስት ዓመት ቆይተው በልጆችም ተባርቀው ሁለት ልጆች ያላቸው ነው ያለኝ። በዛ መሀል ዲቪ ይደርሳቸዋል። ዲቪ ሲደርሳቸው በጣም ደስ አለኝ። ጓደኛዬ ነው በአላ ግባት እንጂ የዛሬ ፍቅር ጓደኛ የዛሬ ባለቤቴን የይዛን ጊዜ ደግሞ የፍቅር ጓደኛዬን ያገኘሁት እሱ ሰርግ ላይ ነው። ስለዚህ በቃ እኔ ነኝ ስፖንሰር መሆናቸው አልኳቸው። እስከ ልጆቻቸው ፕሮሰስ ያልቅላቸው እሱ ስፖንሰር የሆነና ወደ አሜሪካ ይወስዳቸዋል። እሱ ያለበት ግዛት ማለት ነው። አብረው መኖር ይጀምራሉ፣ አንድ ቤት ውስጥ፣ እሱ ቤት ውስጥ። ስለዚህ ወጪ ማውጣት የለባቸውም። እኔ ሲንግል ነኝ ባለቤቴ እስከምትመጣ ድረስ ምንም የሚያስቸኩላቸው ነገር የለም። ለውጭ የሚያስቸኩላቸው ነገር ትርፉ ወጪ ነው። ስለዚህ ቤት ሆኖ ቢልና መኝታ ክፍሉን ለቆ እነሱን መኝታ ቤቱን ሰጥቶ እሱ ሶፋ ላይ ያደረ፣ አንድ አመት አብረው ይቀመጣሉ። የሚገርማችሁ ብዙ ሰዎች በአሜሪካ ህይወት እንዲንተ ምን ሆነ ነው አንድ አመት ሙሉ እስከ ልጆች እንዴት ነው ባልናት ሚስትን የምታስቀምጠው ምናም ሲሉ፣ ጆሮ ዳባ ለበስ ብዬ ስራዬን ነው የምሰራው ጓደኞች ይላቸው ምንም ማለት አይደለም። አሜሪካ ውስጥ ታውቃለህ፣ አለ እንግዲህ። አሜሪካ ያላቸው ሰዎች በተጨማሪ ልትነግሩኝ ትችላላችሁ። አሜሪካ ውስጥ አንድ አመት ሰው ማስቀመጥ ከባድ ነው። ሊያም ደግሞ ባለትዳር እስከ ልጆች ገና ችግር የለውም ብቻዬን ነኝ። ስለዚህ የሚጎዳኝ ነገር የለም ብዬ ነው ያንን ያደረግኩት አለ። ከዛ በኋላ ግን እነሱ ከመጡ ከአንድ አመት በኋላ ግን የባለቤቱን ፕሮሰስ ያልቅና ያን የፍቅረኛው የአሁን ባለቤቱ ፕሮሰስ ያልቅና እሷም ትመጣለች ወደ አሜሪካ ማለት ነው። በዚህ ጊዜ ያችኛዋ ነርሲንግ አብራት የተማረችው የጓደኛዋ ሚስት ቅሬታ ማሳየት ትጀምራለች። እንግዲህ ሶቤት የኖራቸው ቅሬታ ማሳየት፣ እግዜር ያሳያቸው እና አንዳንድ የምንመለከተው ነገር በጣም ኦድ የሆኑ ነገሮችን መመልከት፣ በጣም ዊርድ የሆኑ ነገሮችን መመልከት ጀመርናለ እና ቅድ የለም ከልጁ አንድ ቤት የተረዳሁት በጣም ትሁት ልጅ ነው። በነገራችን ላይ ከድምፁ እንደተረዳሁት በጣም የተረጋጋ ልጅ ነው። ሲያናግራችሁ በጣም ትሁት ነው እና እያየሁኝ እንዳላየው እንዳልሰማ ሆኜ ማሳለፍ ጀመርኩዋለሁ። ከዛ በመሃል ባለቤቱ ትጸንሳለች፣ የዚህ ልጅ የባለታሪካችን ሚስት ማለት ነው ስጸንስ ያችኛ ምን ትላታለች? እንግዲህ ነገርያቸዋል። ኖርሲንግ ስኩል አብረው ነው የተማሩት ብያቸዋለሁ። እና የምትወልጂ ልጅ ኦቲስት የሆነ ልጅ ነው፣ ለኦቲዝም አደጋ የተጋለጠ ልጅ ነው የምትወልጂ ልጅ። ይህን ሲላይ በጣም ነው ምን ማለት ነው፣ ጠንቋይ ነች ወይ ነው ያልኩት። ጠንቋይ ካልሆነ እንግዲህ በሰይጣናዊ መንገድ እንዴት ያንን ነገር ልታክቻለች? ሳትመረምራት በዛ ላይ ደግሞ በምርመራም ማጸኑት እያለ ያንን የማወቅ ፕራዮሪቲ ያለው የለውም። የሕክምና ባለሙያ ስላሉን ያን መናገር አልችልም። ነገር ግን ገና ያልተወለደ ልጅን እንደዛ ብላት ሟርት ነው ለእኔ። እና ልጅት ትነግጥና ሚስቱ ለቅሶ ትጀምራለች። ምንድን ነው ሲላት እንዲህ እንዲያለች። እንዴ እሷ ስላለችሽ አትሸበሪ፣ ለእኛ እግዚአብሔር ነው ጤነኛ ልጅ የሚሰጠን። እሷ ስላለችሽ ከዛ ፊት ምልክቶች አይነበር አለ። አንደኛ፣ እሷ በመምጣቷ ደስተኛ አይደለችም። ሁለተኛ፣ የሆነ በነገር ተነቁራታለች። እንዲህ አይነት ነገር እና ሰው ቤት ቁጭ ብላችሁ ማለት ነው። ከዛ ጊዜዋ ይደርስና ባለቤቱ ትወልዳለች። እና ሲወለድ አርቲስት የሆነ ልጅ ወለዳችሁ አልኩት። ኖ አልሆነም ማለት እስከ ሁለት ዓመት በጣም አክቲቭ የሆነ ልጅ በጣም ንቁ ደስ የሚል ልጅ ማለት ነው። እናም የሚገርም አለኝ። ዛሬ ማለዳ ላይ ነው የደወለልኝ። ትናንትና ልደቱ ነበር። የስምንተኛ ዓመት ልደቱን ትናንትና ነው ያከበርነው ያለው። ጊዜ ይመስገን። በዚህ ውስጥ መሃል በመከራ ውስጥ ሆኖ የልጅን ልደት ማክበር ደስ ይላል። እግዚአብሔር ቢያድል ደግሞ ጤነኛ ሆኖ ቢከበር የተሻለ ነበር። ኤኒወይ ከሁለት ዓመቱ በኋላ ያንን ምልክት ማየት ጀመር፣ እና በጣም ደነገጥኩኝ አለ። ያቺ ልጅ በምን አውቃ ነው ኦቲስት የሆነ ልጅ ልትወልድ? እዚህ ጋ እኔ ሁን እኔን ግምት ገምት ብትሉኝ፣ እች ልጅ መጀመሪያ ተንኮል አስባ ወይ ደብተራ ጋ ወይ እንደዚህ የሚሰሩ ክፉ ሰዎች ጋ ሄዳ የሆነ ነገር አሰር። አለበለዚያ ልጁ ኦቲስት እንደሚሆን በምን አወቀች? ገና ያልተወለድ ልጅ ማለት ነው። ስለዚህ ይሄ ልጅ ኦቲስት ሆነ። ሊያም ደግሞ ሀይ ሌቭል ኦቲስት ማለት ነው። ከሁለት ዓመቱ በኋላ ተቀየረ። መናገር አቆመ። መናገር አይችልም። ምግብ መመገብ አይችልም ምናምን በቃ መከራ ማለት ነው። ከዛ በኋላ ከሁለት ዓመቱ አሁን እስከ ስምንት ዓመቱ አልሞ ስድስት ዓመት መከራ ማየት እሚገርም ወርቅ ፍራ በጣም ለረጅም ዓመት ሽሮ የለም ሽሮ ብቻ ነው ሽሮ ወጡ ማለት ነው። እሱም በወፍራሙ አድርገው እንዲህ እያላሙ ነበር የሚያበሉት። በጣም ለረጅም ጊዜ የሰው ልጅ ህፃን ልጅ ረጅም ዓመት እንደ ሽሮ ብቻ ያለ እንጀራ እየበላ ይኖራል። ከዛ በኋላ ነው እንደገና በመከራ ላሁም እዚህ ቃጥላ መቶ ጸበል አስጠምቆት። ከዛ በኋላ እንደገና ደግሞ በግድ በግድ እንጀራ በደንብ እየተፈተፈተ አሁን ደግሞ እዛ ላይ ስታክ አድርጓል አለ ሌላ ምግብ አይቀይርም። እና እንዲህ አይነት ልጆች የሆነ ነገር እንደዚህ ከምግብ ጋር በተያያዘ አንድ ነገር ከለመደ ረጅም ሰዓት እሱን ብቻ ነው የሚፈልጉት። አለ አሁን እንዳልኳቸው መናገር አይችልም ይሄ ልጅ ምግብ ከአንድ አይነት ምግብ ውጭ መብላት የለም። እና ይሄ ሰውነትን የማሳከክ እንትን አለ እሱ ኮንፈርት ይነሰዋል። ጤነኛ የነበረ ልጅ ማለት ነው ከዛ በኋላ ቤቴ ውስጥ ሰላም አጣሁኝ አለ ሚስቱ ጥሩ ሴት እንደሆነች ነግሮኛል ግን ያው መንፈስ ቤታቸው ውስጥ እርኩስ መንፈስ ሲገባ ይሄ የተለመደ ነው ትዳር ሰላም ያጣል ልጆች ጤና ያጣሉ አሁን እንዳየነው ማለት ነው እና ከነሱ ጋር ያለን ነገር በጣም እንትን እያለ መጣ ከዛ በኋላ ይሄ ከሆነ ከተወሰኑ ወራት በኋላ በቃ እነዛ ሰዎች ወጡ ከቤት ማለት ነው ወጡና የራሳቸውን ቤት ተከራይተው መኖር ጀመሩ። ነገር ግን የእኔ ህይወት ደግሞ መመሰቃቀል ጀመረ አለ። ቤቴ ላይ የማይጣር ነገር የለም አለ የውሻ አይነ ምድራ፣ ያለው፣ የወፎች ኩስ፣ የሞተ አይጥ የመሳሰለው ነገር ማለት ነው እና እኔ መጀመሪያም ይመስለኝ አለ ያው ውሾች በዛ ጋር ስለሚያልፉ ምናምን ነው የሞእንደ አይነት ነገሮችን አንዳንዴ ዝም ብለን በዓለማዊ አይን ብቻ ባናይ ደስ ይለኛል። እና እንዲህ አይነት ታሪክ ከዚህ በፊት አንድ ልጅ የነገረ ነገር አለ እና ብዙ ጊዜ እንደዚህ መተት ሲሰራብን፣ እንዲህ ተንኮል ሲሰራብን፣ እንዲህ አይነት ነገሮች በደንብ ያጋጥሙናል። እና ይሄ በየጊዜው በሩ ላይ ይህንን ነገር ማግኘት ይጀምራል። ከዛ ምን ይሆናል እንግዲህ ሚስቱ እስክትመጣ እነሱ ዲቪ ደርሷቸው እስከሚመጡ ጠንካራ ነበረ ልጅ፣ ገንዘብ ይበረክትለት ብዙ ነገር የያዘ ልጅ። ከዛ በኋላ ገንዘቡ መቅኖ ማጣት ይጀምራል። ልክ እንመጣች ሚስቱ ነርስ ነች ብያችኋለሁ። ለባለቤቱ ምንድን ያደረገው በሙያ መስራት አለባት ይልና፣ ጥሩ ሰርቶ ሳንቲም ስለያዘ ሰው ሀገር ለፍቶ እንግዲህ መቅኔ መስጠት ነው አለ። ውጭ ሀገር ያላችሁ ሰዎች ታግዙኝ ያላችሁ አሜሪካም፣ አውሮፓም፣ ካናዳም የትም ያላችሁ ልታግዙኝ ትችላላችሁ። ውጭ ሀገር መቅኔያችሁን መጣችሁ ነው ሰው ሀገር ቤተሰቦቻቸውን ለመርዳት ጥረት የምታደርጉት። እንደውም በዚህ አጋጣሚ አንዳንዴ በጣም መበሳቸው ምንድን ነው እንደዛ ሆኖ መቅንያቸውን አሟጠው ሰጥተው ያገኙትን ገንዘብ እዚህ ያሉ ተናነሾቻቸው ሲልኩ ተናነሾቻቸው ውድ ስልክ ይዘው በየመጠጤቱ ሲዘሩ በጣም ነው መበሳቸው። እነዛ እንዴት ሆኖ ያንን ገንዘብ እንዳመጡ ታያቁም። እና ትዝ ስላለ እግረ መንገድ ነው። ይቅርታ ከአጀንዳ ስለወጣሁ እና በሙያ በቃ ትስራ አልኩኝና ያው መስራትም ስላለባት ኢንተረስቷም ስለሆነ ትልቅ ቤት ተከራይቼ ሄልዝ ሴንተር ከፈትኩላት አለ። ያ ሄልዝ ሴንተር ምንድን ነው? አገልግሎቱ ስለምንድን ነው ያለኝ። እዚህም ሀገር አንድ ጓደኛዬ ወይም አንድ ወዳጄ ከውጭ ሀገር መጥቶ እስኪ እኒ ብሎኝ አንድ ቦታ ላይ ሄጄ ያየው መስሎኛልና፣ እንዲህ አቅማቸው የደከመ ሰዎች አጠገባቸው ሰው ከሌለ እዛ ቦታ ላይ ይገቡና እዛ ትሪት እየተደረጉ ህክምና የሰጣቸው ምግባቸው፣ ምናቸው ሁሉ ነገር እዛ ሆኖ ለዛ የነዛ ሰዎች ቤተሰቦች ይከፍላሉ እና ይሄን ስራ ነው ሄልዝ ሴንተር። ያው ውጭ ያላቸው ሰዎች በደንብ ታውቁታላቸውን እዚህም ሀገር የተጀመረ ይመስለኛል። እና እንደዚህ አይነት የሄልዝ ሴንተር ነው የከፈተላት። እና እዛ ሄልዝ ሴንተር ውስጥ ሰራተኞች ቀጥረን እዚህ ሀገር ደግሞ ታውቃለህ፣ ሰራተኛ በተለይ በዛ ሙያ ላይ በጣም ውድ ነው አለ። እሱን ሁሉ እየከፈልን ትልቅ ቤት ተከራይተን ያንን ሙያ ጀመረችው ታምናለህ አለ። ምንም በቃ ውጤት ቢስ ነው የሆነችው አለ። ጎበዝነች ባለቤት ትሰራለች። ሙያዋ ነው፣ ነርስ ነች፣ ታውቀዋለች ስትሰራበት የነበረችው ነው፣ ሀገር ቤት። እዚህ ከመጣች በኋላ ግን ያን ያህል ብዙ ገንዘባችንን ጥሪት ብዬ ያዝኩትን ነገር አይቆጨኝም። ኦፍኮርስ ለባለቤቴ ነው ያደረኩት። ያን አደረገ ግን ምንም ስኬት የለም። የእኔም ስራ የግል ፕሮፌሽንና ምሰራው አለ እንደ በፊቱ አደለም። ገንዘብ እያጣን እንዲህ እንዲህ ነገር ግን ጊዜ መስገን እየታገልን ነው አሁንም አለ ከምንም ከምንም አለ ገንዘብ ማጣቴ እንትኑ ሳይሆን የልጅ ጤንነት ነው በጣም የሚያሳስበኝ። እንደውም ይህን ታሪክ ልነግር የደፈርቁት አለ ትላንትና፣ ትላንት ወዲያ አንድ ታሪክ የአይቲ ባለሙያ ነው በልጁ መቶበት ልጅህን እንድለቅል ከፈለ ክድል ልውሰድ የሚል ታሪክ ሰርቼ ነበር እንደምታስቡት እና እሱን ታሪክ ሲሰማ በከፊል ከኔ ታሪክ ጋር ተመሳሳይ ስለሆነ ነው ይህን ታሪክ አስተምርበት ብዬ ልነግር የደወልኩልህ ነው ያለኝ። ማለዳ ላይ እንዳልኳቸው እና በዛ አይነት ሁኔታ እየኖሩ እያለ ሚስቱ ሁለት ጊዜ አርግዛ ሁለትም ጊዜ ያስወርዳታል። ያ ደግሞ የበለጠ እንግዲህ ምን ያህል የአእምሮ ጭንቀት ሊፈጠር እንደሚችል አስቡት። ጤና ጠፋ፣ የልጅ ጤና ጠፋ፣ የራስም ጤና ጠፋ፣ ሰላም ጠፋ፣ ገንዘብም እንደዛው ማለት ነው። አንዳንድ ጥያቄዎችን ጠይቄው ነበረ። እምነታችሁ ላይ እንዴት ነው? ጸሎት ላይ እንዴት ነው? የአቅማችንን አቅማችንን ያህል እንጥራለን፣ ነገር ግን በጣም አስቸጋሪው ነገር ምንድን ነው አሁን እሷ እየዋለለ ልቧ መታ አለ። በፍጹም ነው ያልኩትኝ። ምንድነው የእሷ እናትየው እኛ ጋር በነበሩበት ሰዓት ላይ በጣም ቆ እም በእሳቸው ጸሎት ነው እስካሁንም ብዙ ነገሮችን የተከላከልን ያለ ነው የሚል ነገር ነው የነገረኝ። እና እሳቸው አሁን በህይወት ያሉ አይመስለኝም፣ አርፈዋል ነው ያለኝ። እሳቸው እኛ ጋር አልሞስት ወደ ስድስት ዓመት ነው ምናምን ተቀምጠዋል አለ። እና ይጸልያሉ፣ ይሰግዳሉ፣ ይቆርባሉ ስለዚህ እናንተ ልጆች የማየው ምልክት ቅድም አሁን ይሄ የአይጥ ተገንዞ የውሻ አይነምድር ምናምን ያልኳቸው ያ ነገር ሲሆን፣ እናንተ ልጆች ይሄ ነገር አደጋ ስላለው እባካችሁ እምነታችሁ ላይ በጣም ጠንክሩ፣ ጸልዩ፣ ጹሙ፣ ተጸበሉ። ጸበል ምንድነው ለመጠመቅ ደግሞ ወደ ቀን መሄድ መቻል አለብን፣ አለበለዚያ አገር መምጣት አለብን ያለው እና በሳቸው ጠንካራ ጸሎት ቁርባን ነው እስካሁንም የቆየ ነው። እሳቸው ከሞቱ በኋላ ግን ፈተናው ልነግር አልችለም። ነው እናንተ በራሳቸው መንገድ አልኩት። ያው የራሳችንን ያህል ግን ሌላ ምን ፈተና ይገጥመዋል። እናት ባለቤቱና አንድ እህቷ ብቻ ናቸው የኦርቶዶክስ እምነት ተከታዮች፣ ሌሎች እህቶቿ የፕሮቴስታንት እምነት ተከታዮች ናቸው። እና የሪታ ልብ መዋለል ጀመረ፣ እዛም ጋር እዚህም ጋር እና በሚጸልዩበት ጊዜ አንዳንድ ሀሳብ ልዩነቶች መምጣት ጀመሩ። እና እዛ ላይ ጠንክረ ስራ ነው ያልኩት ያው ሰው እምነት ውስጥ መግባትም ስለማልፈልግ እዛ ውስጥ እንዲ ዲቴል የራሴን ኮንክሉዥን አልነግርም፣ ግን በተሻለ መጠን ጠብቃት ነው ያልኩት። እዚሁ እምነቷ ላይ ጠንክራ ለእግዚአብሔር ተማጽና ውጤት እንድታገኙ ያንተ አስተዋጽኦ ከፍተኛ ነው ብዬዋለሁ። አልባ በዛ ተስማምተናል። ትልቁ ነገር ግን ምንድን ነው ይሄ ሁሉ የመጣበት እንደ ልጁ አባባል እንደነገረኝ ደግ በሰራላቸው ሰዎች ነው ደግ በሰራላቸው አመት ቤቱ ባስቀመጣቸው ሰዎች፣ እነሱ ውስጥ አልኩት። አሁን የእነሱ የኑሮ ደረጃ እንዴት ነው ስለው የነገረኝ መልስ እነዚህ ሰዎች የእነዚህን ሰዎች እድል ይመኙት እንደነበርና እድላቸውን ወስደው በእነሱ እድል እየተጠቀሙ ነው ብዬ እንዳምን ነው ምክንያቱ የሆነኝ። ተመሳሳይ ሙያን የከፈቱት ያቺ ምንርስ ስለነበረች ትልቅ ቤት ተከራይተው ተመሳሳይ ሙያ ውስጥ እየሰሩ አሁን እነሱ የራሳቸው ቤትን ተብለ በደንብ በሰላም እየኖሩ ነው። ከባድ ነው ሰዎች፣ ከባድ ነው። እንግዲህ ማንን ነው እንወደዋለን እናምነዋለን ብለን የምንሄደው? እና አናናን ሰዎች በዚህ አይነት ነገር ላይ እንዲህ ስንናገር ሰዎች ውስጥ ጥርጣሪ ትናት ትፍጠሩ ቅራኔ ያተፍጠሩ ነው። እኛ አይደለም ቅራኔ የፈጠርነው፣ እውነቱ ነው ቅራኔ የፈጠረው። እውነቱንማ መቀበል መቻል አለብን። ብዙ ሰዎች ባመኗቸው ሰዎች፣ ደግ ባደረጉላቸው ሰዎች ህይወታቸው ተበላጅቷል። አምነን እንቀበል። የሚታይ ጋህድ እውነት ስለሆነ ማለት ነው። ሌላ ቢቀር የዛሬው ባለታሪካችን ታሪክ እንኳን ማሳያ መሆን ይችላል እና ከዛ በኋላ በዚህ አይነት ሁኔታ እያለ የመጨረሻ ግራ ተጋባ ነ ለ እንደምነግራችሁ አይደለም። በነገራችን ላይ ባለታሪኮ ሲናገረውና እኔ ከባለታሪኮ ሰምቼ ወደ እናንተ ሳቀርብ አንድ ሊሆን አይችልም። ምክንያቱም ባለታሪኩ ፔን ውስጡ ስላለ የሚገልጽበት ሆንም ይለያል። ለዛም ነው በጣም ውስጤ የተሰብረው፣ በውስጤ እያነባውን የሰማሁት ምላቸው እና፣ እኔ ልክ እንደሱ ሆኜ ልነግራቸው ላልችል እችላለሁ። ኮርስ ታሪኩ ሳላስቀር ነግራቸዋለሁ። እና የሚገርምህ በሰቀቀም እንግዲህ ሁለት ሲያስወርዳት፣ ህመም ጭንቅላቷ ሲረበሽ ደግሞ ያችኛዋ በጣም ነገረኛ ስለሆነች የሆነ ቅዳዳ ፈልጋ በዛ ነበር። አንድ ቤት ውስጥ እያሉ ማለት ነው። በኋላ እንዷም ትልቁ ተቃድማችን ምንድነው፣ አንተን የምታስደፍረኝ ማለት ጀመረች። ባለቤት ምንድነው ስላት አንተ ዝም ስለምትላቸው ልጁ በተፈጥሮ እንደገመትኩት እንግዲህ የሆነ ሰው ተናግሮ ማስቀየም የሚፈልግ አይነት ሰው አልመሰለኝም። ከአንድ በቱም ከትትናም ከምነው እንደተረዳው እና ሚስት ደግሞ ያኛው ፓርት አልተመቻትም። አንተ ሲሬስ ብትሆን፣ አንተ በደምብ ፊት ለፊት ብትናገራቸው ኖሮ እዚህ ደረጃ ድረስ አይመጡም ነው። እሱ ደግሞ ቤቴ ሰው አስቀምጬ እንዴት እናገራለው ነው፣ በይሉኝታ ማለት ነው። እና አንዳንዴ ግን ፊት ለፊት መናገር ግድ ነው። እና ና ምንድን ነው መራ ግብር ስራ ናቸውል እን ድላችሁ የወሰዱ ሰዎች በምልክት ካወቃችሁ፣ ቆርጣችሁ ከህይወታችሁ አውጧችሁ አለ ብለው ግድ ነው። እናንተ ለልጆቻችሁ መኖር አለባቸው። እናንተ ለራሳችሁ መኖር አለባቸው። እናንተ ለባለቤታችሁ መኖር አለባቸው። እስፔሻሊ ኃላፊነት የተቀበላችሁ ሰዎች ከእናንተ ኃላፊነት ጀርባ ብዙ ሰዎች አሉ። ስለዚህ የነዛ ሰዎች ህይወትም በእናንተ እጅ ላይ ስለሆነ ለእነሱ ለእናንተም ብቻ ሳይሆን ለእነሱም ህይወት ዋስትና የግዴታ መውሰድ አለባቸው። ስለዚህ የእናንተ የሆነ ነገር ሲበላሽ የእናንተ ብቻ አይደለም፣ ከእናንተ ጀርባ ያሉ ሰዎች ህይወትም ይበላሻልና እሱንም እያሰባችሁ መሆን አለበት ሰው። እነዛ ልጆች በቃ አሁን የእኛን ስራ ከፍተው በደንብ እየሰሩት ነው አለ። ሄልት ሴንተሩን ከፍተውት ማለት ነው። እግዚአብሔር ይመስገን እኛ ለራሳችን የሚሆን ነገር አላጣንም። እንደ በፊቱ ባይሆንም አለ የሚገርም ግን ከዛ ሁለቴ እንትን ካላት በኋላ እዚህ ጋር በጣም ፊል አድርጌ ያለው በጣም ፊል አድርጌ ያለው ሌላ ልጅ ይወልዳሉ። እግዚአብሔር ይመስገን እሱ በጣም ጥሩ የእግዚአብሔር ጸጋ ነው። ይዋለው ግን በጣም ከመሳቀቃችን የተነሳ ያ ልጅ እኛ ጋር መኖር ሲገባው ዘመዶቻችን ጋር አዲስ አበባ እንዲኖር ነው ያደረግነው። የአንድ ዓመት ከምን ዓመት ልጅ አንድ ዓመት ከምናምን ሆኖቷል። አለ ለምን ስለው እንዴ በቃ ሰው እንዲያየው አልፈልግም፣ በመጀመሪያ ልጅ የተቀጥቻለሁ ነው ያለው። ይታያቸው። የሰዎች ክፋት ከልጆቻችሁ እስከ መለየት ደርሷል። ከልጆቻችሁ ሳትወዱ በግዳችሁ ከጉያችሁ ነጥላችሁ በቃ በጤና የደግ ብላችሁ ዘመድ ጋ እስከ ማስቀመጥ ማለት ነው። ይሄ የምን ውጤት ነው? የክፋታችሁን ውጤት። ይህንን የክፋት ውጤት ነው አትግለጡ የምንባለው። ይህንን የክፋት ውጤት ነው ለምንድን ነው የምትናገሩት ሚዲያ ላይ ወጥታችሁ? እንደውም ከዚህ በላይ ሌላ ወይ የለም እንጂ ከዚህ በላይ ባጋለጥ ደስ ባለኝ። ነገር ትቼው ለሚሄደው አለም ለኮንትራት አለም አንድ ሰው ህይወት ማዳን ከቻል በኔ በኔ እንደዚህ በምናገረው ነገር አንድ ሰው መዳን ከቻለ አንድ ሰው መጠንቀቅ ከቻለ እግዚአብሔር የተመሰገነ ይሁን። በቃ ትልቅ ሁሌም እንደምለው እደጋግመዋለሁ፣ ወደፊት ልለው እችላለሁ። አላማ እሱ ስለሆነ ማለት ነው። እና ይሄ የአንድ ዓመት ከምናምን ልጅ እንግዲህ ከዘመዶቹ ጋር ነው የሚኖረው፣ ከእናትና አባቱ ጋር መኖር ሲገባ ማለት ነው። በኋላ ግን ምንድ ያልኩት እግዚአብሔር ያለቀን በቃ በደንብ ነፍስ ሲያውቅ መስመር ውስጥ ከገባለ በኋላ ነገ ሚያተ ነው፣ ነገ ኤኒ ታይም ታመጣዋለህ። ምናልባት ማን ያውቃል? ለዚህ ለስምንት ዓመት ልጅ ዛሬ ትናንትና ስምንት ዓመት ለተከበረው ልጅህ ወንድሙ ታናሽ ወንድሙ መድህን ሊሆን ይችላል። ምንም የሚታወቀ ነገር የሱ ሊንከባከበው፣ እሱ ጸበል ለጸበል ይዞት ሊሄድ ይችላል። እሱ እግዚአብሔርን እየለመነ በእምባ ሊያድን ነው። ምንም የሚታወቅ ነገር እግዚአብሔር ቤት በኩል እንደሚመጣ ስለማናውቅ እግዚአብሔር በሰው ላይ አድሮ ነው አለ ሰውን የሚያድ ነው። ስለዚህ እሱን ያሳደገለ ጥሩ ነው። ከሰው ዓይን መከለል ይሄ ነው። በቃ ከሰው ዓይን የምንከለልበት ደረጃ ደርሰናል፣ ስለምንሳቀቅ ይሄ ቤተሰብ ምን አይነት ትራውማ ትራማ ውስጥ እንደገባያችሁት አለ የዛኛው ጠባሳ እስቲል ነው አለ። እናት ደግሞ በእናትነቷ አስቧት እንግዲህ። እኔ ያራትኝ ከአባት ጋር ነው። ባለታሪካችንም እሱ ነው። እናት ደግሞ ያለችበትን የጭንቀት ህይወት መገመት አይከብድም። እና እርኩሰታችን እስከ መቼ ነው የሚቀጥለው? ሊሁን ደግሞ የቅርብ ሰዎቻችን። ስለዚህ መልካም ማድረግ እናቁ። ለሰዎች ደግመዋል እናቁ። ተፈጥሮ ደግሞ አይለቅም። በተፈጥሮ ደጎኜ ከተፈጠርኩ ልተው ብል እንኳን ባህሬ ላያሰውኝ ይችላል። ግን የደግነት ባህሬ የሚያስጎዳኝ ከሆነ ምንድን ነው ማድረገው? አሁን ይህንን ነው እያየን ያለነው በአሜሪካ ምድር አንድ አመት ሙሉ አልጋ ለቀቄ እኔ ሶፋ ላይ የተኛው ያኖርኳቸው ሰዎች ጎድተውኝ ቢሄዱ ከዛ በኋላ ስለ ሰው ልጆች ሁሉ ያለኝ አመለካከት ምን ሊሆን እንደሚችል ገምታችሁታል። ስለዚህ ሰውን ክፋት የሚያስተምረው ሰው ነው፣ ይህን አጠራጠሩ። ቅን ስንሆን ደግሞ በርካታ ቅን ሰዎችን መፍጠር እንችላለን። አሁን ግን እሱ አይደለም እየሆነ ያለው፣ በተቃራኒው መጥፎ ነገር እየፈጸምን መጥፎ ሰዎችን ነው እየፈጠርን ያለ ነው ይሄ ደግሞ መጥፎው መጥፎውን እየወለደ ይመጣና የበለጠ አሁን ያለንበት የክፋት መጠን የቱ ጋ ሊደርስ እንደሚችል እንግዲህ እናንተው በሀዝ አስቀምጡት። ስለዚህ ሰዎች ሕይወታችንም በእንደዚህ አይነት ሁኔታ ውስጥ ሁሌም እንደ ቦይ ውሃ እየፈሰሰ ነው፣ ልንገድበው ይገባል። የሚሰማ ጆሮ ካለ፣ የሚያዳምጥ ጆሮ ካለ፣ የሚያመዛዝን አእምሮ ካለ አሁን ግን ከሚያመዛዝን አእምሮ ውጭ የሆነን ነው። ከሚሰማ ጆሮ ውጭ የሆነን ነው። ከቅል ልቦና ውጭ የሆነን ነው። የራሳችን ሰዎች ላይ፣ መልካም ያደረጉልን ሰዎች ላይ ክፎ የሆነን ነው። የአመፃ ልጆች የሆነን ነው። የክፋት ልጆች እየሆንን ነው። ይሄ የሆነ ቦታ ላይ መቆም አለበት። እባካችሁ፣ እባካችሁ! ምክንያቱም እኛ ላይ እንዲደርስ የማንፈልገው ነገር ሌሎች ላይ ሲደርስ እየተመለከት ለምን እንደሰታለን? ቅን መሆን ዋጋ አለው። ክፉ መሆን ዋጋ የለውም። ቅን መሆን በራሱ ደስ አይልም? እንዲሁ ስላቸው ሊትራሊ ስታስቡት ቅን መሆን ነፍሳቸውን የማርና ክቡር ዶክተር ከበደ ሚካኤል በአንድ የግጥም ስንኛቸው ያሉት ነገር ሁሌም በውስጤ ይመላለሳል። ጽርቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ብለዋል። አሁን ጽርቅና ኩናኔ ስለአለመኖሩ አደለም ሳቸው ግን ምንጊዜም ከክፋት ይልቅ ደግነት ይሻላል። ይሄ በምንም ነገር ልትመዝኑት የምትችሉት አደለም። ያ ቢሆን ኖሮ ይህንን ሆነት ምነ ቢሆን ኖሮ አሁን ያለው የዓለማችን ጨለምተኛ ገጽታ ይቀየር ነበር። በፈገግታ በግጠኝነት ነው ምነግራቸው ግን አሁን እሱ እየሆነ አደለም። ምክንያቱም እኛ ራሳችን ጨለምተኞች እየሆኑ ስለመጣን ክፎች እየሆኑ ስለመጣን እርጉሞች እየሆኑ ስለመጣን ማለት ነውእና ሁሌም በዚህ አይነት ህይወት ውስጥ መጓዝ ደግሞ ለምድራዊ ህይወትም ለሰማያዊ ህይወታችንም ትክክል ስላልሆነ ከዚህ ህይወታችን ልንወጣ ይገባል። አንደኛው ነው ፕሮግራሚንግ ከመጨረስ በፊት ሁለተኛው ደግሞ ሁለተኛው ደግ የምትሆኑ ሰዎች፣ ቅን የምትሆኑ ሰዎች ቅንነታችሁን በልክ አድርጉት። እና ውስ ነው በደንብ አስመሪ መናገር የምፈልገው አሁን የሚመለሰልን በተቃራኒ ስለሆነ የደግነት ልኬታችን በጣም ስር የሰደደ የሆነ አንዳንዴ ደግሞ ስር የሰደደ ደግነት ወደ ጅልነት ይቀየራል፣ እና እሱም ላይ ጥንቃቄ እያደረጋችሁ ይህ ያንዳንዱን ነገር ማለት ነውእና ይህንንም ምክር እግረ መንገድ መናገር ፈልጌ ነው። እንግዲህ ለዛሬ ወደ እናንተ ላቅርበው የፈለግኩት ታሪክ የተከታተላችሁት ነበር። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ በሌላ ባለታሪክ ታሪክ እንገናኛለን። እስከዛው ግን በያላችሁበት ሰላም! ታላቅ መንፈሳዊ ፕሮግራም በእንበረክ ተክለ ሃይማኖት ገዳም። እንበረክ ተክለ ሃይማኖት ገዳም ከአዲስ አበባ ተነስተው ደብረ ብርሃን ሳይደርሱ ከጫጫ በአንድ ሰዓት ጉዞ እርቀት ላይ የሚገኝ የታላላቅ ተአምራት ቅዱስ ስፍራ ነው። ከ800 ዓመታት በፊት ብራና ላይ የተጻፈው የአባታችን የአቡነ ተክለ ሃይማኖት ገድል በሚገኝበት በዚህ ድንቅ ስፍራ ልጅ መውለድ ያልቻሉ ሴቶች በመስቀሉ ተዳብሰውና ተባርከው ልጅ መውለድ ችለዋል። በፈዋይ ጸበሉ ከበሽታቸው የዳኑ ብዙዎች ናቸው። እናታችን ቅድስት ድንግል ማርያም በስደቷ ጊዜ ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ያረፈችበትንና ጥጥ የፈተለችበትን ቅዱሳን በጸሎታቸው ሀገር ያቆዩበትን ይህን ድንቅ ቦታ ጎብኝታችሁና ተባርካችሁ ትመለሱ ዘንድ ሚያዝያ 25ና 26 ታላቅ መንፈሳዊ ፕሮግራም ተዘጋጅቷል። ሁላችሁም ትገኙ ዘንድ ተጋብዛችኋል። መሄጃ ሚያዝያ 25 ቀን 2017 ዓ.ም መመለሻ መመለሻም ሚያዝያ 26 ቀን 2017 ዓመተ ምሕረት የእምበረክ ተክለ ሃይማኖት ገዳም ኑ ሁላችሁም ተባረኩ።